ወደ አባቱ የመሳብ ነገር ይኖረዋል። ሁሉም ቤተሰብ የራሱ የሆነ የስኬት መለኪያ አለው። አንዱ ለምሳሌ ዶክተር መሆኑ ልጁ እሱ የስኬት መለኪያ ይሆናል። ሰፈር ላይ አንዳንድ ልጆች ማቃቸው ልጆች አሉ። እዚሁ እዚሁ የሾጀሌ ልጆች እዛው አድገው እዛው በቃ የምናያቸው የነበሩ ያሐፈዙ ልጆች አሉ። ምን ያክል ህይወታቸው እንደተቀየረ አይቻሉ። ገጠመኞችን አንዳንድ ምስላቸው ኢማጅን ማድረጋቸው ገጠመኞች አሉ። ከቅጣቱ ከምናምን አይደለም። እስኪ ምን የምታነሳልን ገጠመኞች አሉ? ጫማ ልቀይር ብሎ ወጣ ወደ ዱር እኔ ደግሞ

እዛ ኡስታዝ መጣና መኪናውን አቆመና፣ ከዚህ ከመኪናው ወደዛ ያላችሁ ተንበርከኩ አለ። ከመኪናው ወደዛ ያለው መርከዙ ነው። ከመኪናው ወደዛ ያለው ደግሞ ኳስ ሜዳው ነው። ለተራዊህ ወይ ለፈተና ምናምን አይደለም፣ ሁሌ መቀራት አለበት። ረመን ስለመጣም አይደለም። ሀፊዞች አሁን ብዙ ጊዜ አንዳንድ ሰውን ይገርመኛል። ጓደኞች እንደዚህ ያፈሙና ረመን ሲመጣ ነው ሙራጃዓ ማድረጉ ይለኛል። አልሐምዱሊላህ፣ አላህ የጨምርለት ምናልባት ስለማይጠፋበት ሊሆን ይችላል። እስቲ ቁርኣን ቅሩልኝ ሲል፣ እኛ እርስዎ ላይ ወርዶ እንዴት እንቀራለን ለእናንተ ቁርኣን ብለው ይሏቸው ነበር ሰሐቦች። ከዛ እኔ የበለጠ

ውድና የተከበራችሁ ተመልካቾቻችን ወርሃ ረመዳንን ከእናንተ ጋር የሚቆየው ፉርቃን የተሰኘው ከቁርአን ጋር የሚያገናኝን ፕሮግራማችን ዛሬም ከሌላ እንግዳ ጋር ተመልሶ መጥቷል። አብራችሁን ስለሆናችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። ዛሬ ፕሮግራማችንን በውብቲላዋ ወንድማችን ከፍቶልናል። በጣም ደስ ስላለኝ መጨረሻ ላይ ትደግምልናለህ። መርሐባ፣ ስለመጣህ እጅግ አድርገን እናመሰግናለን። ራስህን የምታስተዋውቀን ደስ ይለናል። መርሐባ

ሸሁጀሌ አካባቢ የምንቆይ ይመስለኛል። በዚህ ፕሮግራማችን ላይ ከአስተዳደግ ጀምሮ እስከ ሕፍዝ እዛው አካባቢ ነህና፣ እንሻላህ እንሻላ እናወራ። ያለን መጀመሪያ እንድናነሳ የምፈልገው ሐቢቢ ስለ ቤተሰብ አግራውን አግራው እንድናነሳ፣ እስኪ ከአስተዳደግን ጀምር። ወደ ቁርአን ከመሄዳችን በፊት እንዴት ነበረ ፋሚሊ፣ አስተዳደግ እንዴት ነበረ ያደጋችሁት፣ እዛ ላይ የምታነሳለን ሀሳብ ካለ ደስ ይለናል። መርሐባ በስሚላ ያው የአባቴ ስም ሸይኽ ዐብዱልካፊ ዘይኒ ይባላሉ። የእናቴ ስም ወይዘሮ ራቢያ ያሲን ትባላለች። ያው ብዙ ጊዜ ወንድ ልጅ በተለይ ወደ አባቱ የመሳብ ነገር ይኖረዋል። አባቴ ያው መስጂድ ላይ ሸይኽ ወጀል መስጂድ ላይ ከመስጂዱ ከመመስረቱ በፊት ጀምሮ ሙዓዚን ነበሩ። በፊት ላይ እንደ ኢማምም አንዳንዴ ነበሩ። በዋነኝነት ደግሞ ሙዓዚንም ነበሩ ከአርባ ዓመት አመት በላይ ደግሞ መስጅዱም ከተመሰረተ በኋላ ምናምን በቃ ከ1966 ከነበረበት በፊት ጀምሮ ነበሩ። ከዛ በኋላም ያው እስከ 2009 ድረስ ነበሩ መስጅዱ ላይ። ያው ምን ልል ፈልጌ ነው ከዲን ነገር ጋር የሆነ የተያያዘ ቤተሰብ ያለው ሲሆን ብዙ ጊዜ ያው አሪፍ የመሆን እንትን አለው። ለዛ ለዲኑ የቀረቡ ነበሩ አባቴ ያው አልሐምዱሊላህ ሐያታቸውን በዛ ላይ ነው ያሳለፉት። እንደዛ ስለነበረ በጣም የነሱ እንትን እኔ አስተዳደግ ላይ በጣም ተጽዕኖ ነበረው። ከልጅነት ጀምሮ፣ ራሴን ካወቅኩበት ጊዜ ጀምሮ ቁርኣን ያስቀሩኝ እነሱ ናቸው። በጣም ቁርኣን ላይ እንድለፋ ይፈልጋሉ። ለነሱ ብዙ ጊዜ ሳይ ለነሱ የሆነ አላህ ስኬታማ ነው ብለው የሚሉት ሰው ቁርኣን ላይ ውጤት ያለው ሰው ነው። ብዙ ጊዜ በቁርአን ህይወቱ ያማረ ሰው ይወዳሉ። ሁሉም ቤተሰብ የራሱ የሆነ የስኬት መለኪያ አለው። አንዱ ለምሳሌ ዶክተር መሆኑ ልጁ ሱ የስኬት መለኪያ ል ይችላል አልሐምዱሊላህ። እና ከዛ አሁን ካልኩ አንፃር በተለየ መልኩ ፋዘር ያው ለእንደዚህ አይነት ነገር በጣም ቦታ ነበራቸው። ዲኑ ላይ በጣም በቃ እንትን የሚል ሰው ነው ልንነሱ ትልቅ ነገር አሁን እንዳልከው የሆነ ቤተሰብ ትምህርት አሁን ዱኒያዊ ትምህርት ላይ በምንለው ይሄ አካዳሚ ምንለው እንትን ላይ ብዙ ጊዜ ስኬታማ ሲሆን ነው። ብዙ ጊዜ ቤተሰብ እንደዛ ስኬታማ ነው ብሎ ወይ ትልቅ ነገር ነው ብሎ የሚያስቡ ያ ነው። የኔ ፋዘር ደግሞ አልሐምዱሊላ በዛም ነገር ላይ ያው እንትን አላቸው። ላኪን ደግሞ የበለጠ እዚህ እንትን ላይ ሰላት ላይ መሆኑ ቁርኣን ላይ በተለይ በጣም እንትን እንድል እንድጎብዝ ያው ከመጀመሩም ጀምሮ እኔም ብቻ ላይ ሳይሆን ታላቅ ወንድም አለኝ፣ ታናሽ እህትም አለችኝ። በዛ ሶስታችንም ላይ ያው በደንብ እንትን ይሉ ነበረ። የተሻላቸውን ያክል ጥረዋል ብዬ አስባለሁ። አልሐምዱሊላህ ማሻአላህ። በፋዘር በኩል ወደ መስጂድ ቀረብክ ማለት ነው። ቁርአንን በዛው ጊዜ ነው የጀመርከው? እሳቸው ላይ ነው ያካተምከው? አዎ፣ ያው እንትን አለ። ጅማሮዬ እነሱ ላይ ነው አሊፍ ብዬ ያልኩት እነሱ ላይ ነው። ላኪን የሆነ ጊዜ ላይ ወጣ ብዬ እንትል ቁርአን ቤት ላይ የመግባት ነገር ነበረኝ። ግን እነሱ ጋር ሁሌ ፕሮግራም አለኝ። የቁርአን ቂራት አለ እነሱ ከባዕድ ዓስር አሁን ሁሌ ይቀራሉ፣ ቁርአን ቤት ላይ ሁሌ ማለት ነው። እና እነሱ ጋር እንቀራለን ሶስታችን። ውጭ ደግሞ ውጭ ደግሞ አንዳንድ በዐደል መሪብ የምቀራበት ታይም ነበረ። ሾጀሌ ላይ አልፈቂ የሚባል መድረሳም አለ እዛው አካባቢ

ቁርኣን ሙሉ ያ ካተምኩትም አዎ እዛው እነሱ ላይ ነው፣ ግን መሀል መሀል ላይ በጣም ስቲል አሁንም ድረስ ለእኔ ትልቅ ቦታ ያላቸው እስታዞች አሉ። ያ እነሱን አልረሳቸውም፣ አሉ እነሱም አስቀርቶኛል። ለልፈልጌ ነው ኢንሻላህ ወደ ሒፍዝ ውስጥ እንምጣና ሒፍዝ ለማፈዝ እንዴት አሰብክ? ምን ገፋፋ? የተሳፈስ የሚለውን ነገር ብትነግረን ደስ ይለናል። በተወሰነ መልኩ ይመስለኛል ሳይሆን ይመስለኛል ቁርኣንን የሚሸከም ሰው ለእኔ የሆነ የተለየ ሰው ነው ብዬ ነበር ማስበው ከልጅነትም ጀምሮ። የሆነ አይተህ ከሆነ ሰውም ዘንድ ያለው አላቃ ከአላህም ዘንድ የሚሰጠው ቦታ የሆነ የተለየ ነገር ነው እና ሰፈር ላይ አንዳንድ ልጆች ማቃቸው ልጆች አሉ። እዚሁ እዚሁ የሾጀሌ ልጆች እዛው አድገው እዛው በቃ ምናያቸው የነበሩ የሐፈዙ ልጆች አሉ። ምን ያክል ህይወታቸው እንደተቀየረ አይቻሉ። ምን ያክል ከአላህ ጋር ያላቸው እንትን የተቀየረ እንደመጣ አየሁኝና ለምን ቁርኣን አልሐፍዝም ምናምን የሚል ውስጤ እንትን አለ እና ደግሞ በጣም የፋዘር ነገርም አለ። በጣም ይገፋፉኛል ቁርኣን መሐፈዝ አለበት። ኢብኑ ከሢር መርከዛችን ሰፈሩ ላይ ስላለም አንድ የኔ ብቻ አይመስለኝም በአካባቢው ያለ ቤተሰብ እንዳለ ልጁ እዛ መርከዝ ገብቶ እንዲሐፍዝ ይፈልጋል ለምን ያው ትልቅ ነገር የማይፈልግ ሰው የለም እንደዚ ያ ነገር ስላለ፣ ፋዘር ደግሞ አላህ ይርሓማቸው ከኡስታዚ ጋር ኡስታዝ መሐመድ አብዱልቃድር ደጉ በጣም ወዳጅ ነበሩ። ያን የበለጠ እንትን ነበረኝ እድል ነበረኝ። ወደዛ ገብቶ የማሐፈዝና ለማሐፈዝ ብትፈልግ የበለጠ እድል ይኖረሃል የሚል እንትን ድጋፍ ነበረኝ ከፋዘር በኩል ያያ ነገርም ነገርም ስለነበረ በቃ እነዚህ ነገራቶች ተጨማምረው ለማሐፈዝ እንትን አልኩኝ። ዋናው በአባቴ እንትን ነው። ጉትጎታ ነው። ባይ ዘወይ እኔም ኢብኑ ከሲር ነው የተመረኩት ላይ ማለት ነው። እንዴት ኢብኑ ከሲር የሆነ አሰራር አለው ታስታውስ ከሆነ ብኑ ከሲር የሚመረቁ ተማሪዎች ወደ የሀገራቸው እየሄደ በብዛት እንደውም ሲቀበል ኮታ አለው አደለ ብዙ ተማሪ ከአዲስ አበባ እንዲሆን አይፈልግም ከክፍለ ሀገር ተማሪዎች እየተቀበለ ቁርአንን ለማስፋፋት እነዚህ ተማሪዎች ካፈዙ በኋላ ወደ ሀገሮቻቸው ሂደው ተማሪዎችን ያስቀራሉ ከዛ እነዛ ተማሪዎች እንደ ብራንች ነገር ሆነው እዚህ ነው የሚመረቁትና ባቲ ነው የሐፈዝ ነው አንድ ውስጣዛችን እዚህ ሀፍዞ ነው እኛን ያስሐፈዘን ከዚህ መተን አምስተኛ ዙሮች ላይ ተመርቀናል። መርሓ አሁን አስታወስኩ፣ በስታወሳችን አይቀ ለ መጣልኝ አሁን እንትን ሱፍ ለፍሰህ ራሱ መጣልኝ አሁን ከኛ ጋር ስትመረቁ ማለት ነው። ግን በጣም ፊዚካል ለውጥ ምናምን አለ። በጣም የዛን ጊዜ ኮጭጭ ነበር ነው በጣም። አዎ በጣም በጣም የዛኔ ማ ቆይቷል። ኢብኑ ከቲር በጣም ለቁርአን የዋለው እንትን በጣም ትልቅ ነው። አላህ የጨመርላቸው እዚህ ላይ የተሳተፉ ሰዎችን በሙሉ እስኪ ስለ ብኑ ከሲር ካነሳን ገጠመኞችን አንዳንድ ምስላቸው ኢማጅን የማደርጋቸው ገጠመኞች አሉ። ከቅጣቱ ከምናምን አልልም። እስኪ ምን የምታነሳልን ገጠመኞች አሉ? ያው ገጠመኝ ስለ ብዙ ነው። ምን ያው እንዴት ከምን አንፃር ኖርማል መርከዝ ላይፍ ላይ ማለት ነው የነበሩ ገጠመኞች አስቄ ሊሆኑ ይችላሉ። በጣም የተቀጣህበት ሞመንት ሊሆን ይችላል። ነው ጸባይኞች ነበር ከንተ ሀቂቃው እንትን ላይ አልገኝም ጥፋት ላይ አልገኝም ነበር። የመጀመሪያ እንትን ላይ ትዝ ይለኛል የመጀመሪያ ሁለት ወር ላይ ገና ሁለት ወር ማለት ተማሩ ገና በደንብ አልተላመደም ምናምን የጥፋት ጀማ ጥፋት ላይ በእርግጥ ጀማ አይባልም። የዛኔ የተወሰኑ ልጆች ናቸው። እኔ ኳስ አልጮትም ኳስ ያዋለ የኳስ ታይም አለ ምናምን ኳስ አልጮትም ከበፊትም ጀምሮ ያው ድሮ ምናልባት ሕፃን እያለን ምናምን ካልነበረ በስተቀር እና አንድ ተማሪ እንደዚህ ወድቆ ከዛ በፊት ከዛ በፊት እና ያው መርከዙ ነው የሚያሳክመው እና ደግሞ ከበድ ያለ ኬዝ ከመጣ ደግሞ በኳስ ሰበብ የበለጠ መርከዙ ተጠያቂነት ይኖርበታል ከዛ አንፃር ይመስለኛል ኡስታዞች ከልክለው ነበር ኳስ ላይ እንዳትገኙ፣ በቃ ኳስ እንዳትጮቱ። ከዛ በዐደ ሱብሕ ጁምዐ ቀን ነው ትዝ ይለኛል እንትን ተብሎ በቃ ዝም ብለን እንጫወት ምናምን ተባባልን። ኡስታዝ ነበር ዝም ብለን እንጫወት ምናምን ተባብለን የሚመጣውን እንቻለው ምናምን። አዎ የሆነ በቃ ቀለል አድርገንም ነው እንትን ያልነው እና ተጭ ስንጫወት ትንሽ ቆይተናል። እና ደግሞ ለመጫወት ገና የሚመጣም አለ ምናምን ነገር። ሚገርም አንድ ተማሪ መጥቶ ጫማ ልቀይር ብሎ ወጣ ወደ ዱርም፣ እኔ ደግሞ አልጮትም እዛ ጋ ዝም ብዬ ቁሜ እያየሁ ነው። ከዛ ኡስታዝ መጣና መኪናውን አቆመና፣ ከዚህ ከመኪና ወደዛ ያላችሁ ተንበረከኩ አለ። ከመኪናው ወደዛ ያለው መርከዙ ነው፣ ከመኪናው ወደዛ ያለው ደግሞ ኳስ ሜዳው ነው። እንዳለ እዛ ጋ በቃ ተንበረከክን ምናምን አልሐምዱሊላ የሆነ እንትን በጣም ያሳለፍኩት ቅጣትም ሆነ ምንም ሆነ በጣም ለእኔ ደስ ይለኛል አሁን ላይ ታስታውሶ እና የዛኔ አንድ ላይ የተቀጣንበት ሁኔታ አለ። ያ ልጅ አሁን ያልኩ ዶርም በወጣበት በቃ በዛው ቀን ሲለው ማለት ነው እና ያቺ ቅጣት በጣም በቃ አትረሳኝም። እንዲህ መንፋቅም ነበር መሬት ላይ ምናምን ያው እንደ እንትኑ ነው። በጣም ደግሞ እዛው ሰፈር ላይ የነበርን ልጆች ደግሞ ሀሰተን። እኔም ነበርኩ አንድ ልጅም ነበረ። የበለጠ ከተማሪው የበለጠ ተቀተናል። ለምን የበለጠ እናንተ መገኘት የለባችሁም እናንተ የመርከዙን እንትን ስለምታውቁ ጥፋት ላይ መገኘት የለባችሁም በሚል አይነት እንትን ሌሎች ይችላል ሁለት ወርም ብዙም ላያውቁ ይችላሉ ሳዝን ደግሞ እኛ እናውቋል የሚነላሳ እንደዛምና ያ ነገር የበለጠ እንትን ይለኛል። የመርከዝ ቅጣቶች በጣም ትምህርት ይሆናሉ እያስባል አሁን ላይ በዛ ልክ ባህሪ እንድታስተካክል ተጨንቆ የሚቀጣ ሰው አታገኝም። እና በዛ ልክ እንደዛ ታይሞች በጊዜያቸው ቢያስከፉም መጥፎ ነገር እንደታስብ ቢያደርጉም የሚገርምህ ነገር ያ ነው ይሄ የመርከዝ ቅጣት። እኔ አሁን ላይ በጣም በጣም በቃ ወላሂ አሁን ላይ ሙሐባ በፊት አዛ ሲያደርግኝ የነበረ አሚር አሁን ላይ በጣም ሞወደዋለ። በዚህ ሀያት ሁን ከወጣም በኋላ በጣም ሞወደው አይቀርም ነገር

ሸውጀሌ ላይ ያለ የነበረህን ኢማምነት እስኪ እንትን ንገረን እስኪ። ሸውጀሌ የነበረኝ ያው ኢማምነት መርከዝ ላይ ጀምሮ ነው። መርከዝ ላይ መጀመሪያ አላህ ርሓማቸው ፋዘር አንድ ዓመት እስከሚሆን ድረስ ነበሩ። ህይወት እንትን ያው እንደነገርኩ ሙዓዚን ነበሩ። ሙዓዚን ስለነበሩ አንዳንዴ አዛን የማድረግ ነገር ነበረኝ እኔም እና በዛ በአዛን ያው እንትኑን ተለማምጅዋለሁ ይሄ የሚሕራብ መድረኩን፣ በዛ ቢያንስ ፍርሃት የሚባለውን ነገር አስወግጃለሁ። የዛን ድምጽ እንትንም ቢሆን የህፃንነት ቢሆንም እንደ አሁኑ ጊዜ ባልሆንም፣ ግን በዛ በዛ እንትን አልኩኝ። ከዛ በኋላ አንዴ ትዝ ይለኛል የመጀመሪያ ጊዜ የገባሁት ኢማም አልነበረም ኢማም አልነበረም ነበር ሱቢህ ላይ ኡስታዝ መህዲ እንትናችን ሙዓዚናችን እነሱ ነበር በብዛት የሚገቡት። ተማሪ ደግሞ መጀመሪያ ላይ እንዲገባ አይፈቀድም። ለምን? እስከ ስድስት ወር ከአንደኛ ሴሚስተር በኋላ ነው ፍቃድ የሚሰጠው። ለምን? ገና ቁርኣንም ያው እየጀመርን ስለሆነ በስተክል መቅራትም አንችልበት ታይም ዛኔ ኳን አለ የሚማምነት ይቅር። ትዝ ይለኛል በሁለተኛ ወራችን ላይ ገብቻሉ። እና ዛኔ ገባው። እዛ በኋላ ደግሞ ለረመዳን ደግሞ ያው ሁለተኛ ሴሚስተር መጣ ተገባደደ፣ ወራቶች ምናምን ተቆጥረው ለረመዳን እንትን ይደረጋል። ረመዳን ላይ የሚገቡ ተማሪዎች ይመለመላሉ። በቃ ለተራዊ የሚሆኑ ተብሎ ምናምን የዛኔ አልሐምዱላ ያው ከነበሩት ተማሪዎች እኔ ተመርጬ ነበር። ዛ ከዛ በኋላ ያው ተራዊነት ላይ ተራዊ ኢማምነት ላይ ገባሁኝ። ከዛ በኋላ ያው አሪፍ እንደሆንኩ ሲያዩ ስታዞች ስታዝ መሐመድ አብዱልቃድር በስሩ የነበሩ ስታዞች ኛ የፊርቃ የቡድን ቡድን እንትኖቻችን ስታዞቻችንም ያዩ ነበረ ምናምን። ከዛ በኋላ ወደ ሚሕራቡ ያው መጠቃት ጀመርኩኝ። እዚሁ ሰፈርም ስለሆንኩ ነው። ያው አንድ እንትኑ ያም ስለሆነ በዛ በቃ ያው የሰፈሩ ልጅ ስለሆንክ እዚሁ ስለተወለድን እዚሁ ስላደግን እዚሁ የሰፈር ሰውም ስለሆነ ያስቀራን እንትን ያለን የግድ መካደም አለብን። ያው ከዛ አንጻር ምሕራብ ጋር አንጠፋ። ትልቁ ስቴፕ ይላሉ እኮ አደለ፣ ከዜሮ ወደ አንድ የምታደርገው እርምጃ ነው ይላሉ። ለዚ ወደ ኢማምነት ካልቀረብክ የመጀመሪያ ጊዜ እስከምታሰግድ ወይም የመጀመሪያ ጊዜ አዛን እስከምታደርግ ነው እንጂ ከዛ በኋላ በሮች ራሳቸውን በራሳቸው እየከፈቱ ኖርማል ቁርአን ማሰገድ ላይ ብቻም ሳይሆን ቁርአን ላይ ራሱ ምንም ቁርአን ያልቀራ ሰው ኑራንያ ለመቅራት መጽሐፉን ከከፈተ በቃ ከዜሮ ወደ አንድ ተሸጋግሯል ማለት ነው። ከኑራንያ ወደ ነዘር ወደ ፍ ወደ ተፍሲር መሄዱ ቀስ ብሎ ይመጣ ነገር ይመጣል ገር ነው ብዬ አስባለሁ። ቀጣይ እንድናነሳው የምፈልገው ቁርአን ምንድን ነው ብለህ ታስባለህ? እስኪ በአንተ እይታ በአንተ ምልከታ ቁርአን እንዴት ትረዳዋለህ? ስለ ቁርአን የምትለን ነገር ካለ ደስ ይለናል። ቁርአን ማለት ሀያት ነው። የሆነ በጣም ልገልጽ ለማልችለው ማለት ነው። ወላሂ ቁርአን ሰው ሲይዝና ሳይዝ ይለያያል። ወላሂ አይቃ ስለ ከቁርአን ጋር ከተዋወቅኩ በኋላ ሕይወቴ የሆነ ታየዋለህ እንዲህ ሲቀየር ምናምን ታየዋለህ። ስለ እኔ አሁን የሆነ ቁርአን እንዲህ ነው ብዬ ብነግረህ በዛ ቃል እንዳይመሰል እፈራሉ። ስለ ምንም ቃል አታገኝለትም። የአላህ ከላም ስለሆነ እንትኑን አልሰጠ ነው፣ የሆነ ቀድሩን ስላልሰጠ ነው። በእኛ አፍ ወላሂ ይወራል ብዬ ነው ያላስብም። ሀይቃ የሆነ አላህ ያወራው ከላም እንደሆነ ስታስብ፣ ያ ነገር እንደሆነ ስታስብ ትንሽ የሆነ ይከብዳል፣ ለመወሰፍ ይከብዳል። ግን በጣም የሆነ ቁርኣን ጋር አይተ ወላሂ ቃላ በጣም ከባድ ርቄ ኖርማል ህይወት መኖር ከፈለግኩኝ ምን ችግር አለ? ምን የሚደርስብኝ ነገር ይኖራል? ማለቴ ስራዬን እየሰራሁ ትምህርት እየተማርኩኝ ልኑር ብል፣ አንዳንዴ ይህን ጥያቄ እንትን እላለሁ። ወላሂ አይቃ ለምን ቁርኣንን ቀርቼ የማገኘውን ይሄ እንትን የሀሳብ መወገድ የሀዘን መወገድ ከአላህ ጋር ይሄ የሚኖረ ቀረቢታ ፍጥነት አየውና ቁርኣን የማይቀራ ሰው እንዴት ነው ብዬ እንትን እላለሁ አቃርነዋሉ ህይወታችንን ማለት ነው። እና በጣም የሆነ በቃ ህይወት አይደለም የሚኖረው ህይወት አይባልም። ህይወት እንትን ላይ እኮ ዱኒያ ላይ ስለበላህ ስለጠጣህ፣ የምትፈልገውን ልብስ እኮ ስለለበስክ ምናምን መኪና ስለነዳህ አይደለም ተኖረ የሚባለው። የመኖራችን አላማ አለ። አላህ ሱብሓነሁ ወተዓላ የተናገረው አለ። ያንን የምታገኝበት መንገድ ያንን የምታገኝበት መንገድ ላይ እዛ መንገድ ላይ ስትሆን ነው እየኖርክ ነው የሚባለው። ትክክል። ፈላሕ ነጃሕ ስኬትነት የሚባለው ከአላህ ጋር ጥሩ ዓላቃ ያለው ሰው ነው። ከአላህ ጋር ጥሩ ዓላቃ እንዲኖረህ ከሚያደርጉ መንገዳቶች አንዱ ቁርኣን መቅራት ነው። ቁርኣን ካልቀራህ ወታሃል ማለት ነው፣ ከዚህ መንገድ ወታሃል አልኖርክም ማለት ነው። ምናልባት ባልሳሳት እንትን ይሄ እንደ ትሩንጎና እንደ እንትን ነው ብለው የሰየሙት ነቢያችን ዓለይሂ ሰላም የተናገሩት ነገር አለ አይደል ቁርኣን የሚቀራና የማይቀራ ምናምን ብለው ያ ነገር አለ። በጣም ቁርኣን የሚቀራና የማይቀራ ሰው በጣም ልዩነት አለው። በጣም ህይወት ላይ ስለ በጣም እኔ ወላሂ እንጂ ቃላት አጣጣሉ ራሴ ላይ ያመጣሁትን ጥያቄ ወደ አንተ ባመጣውስ፣ ማለቴ አሁን ይስሐቅ በዚህ አይነት ትርቢያ ባያድግ ወደዛ ሰፈሩም ሸሁጀሌ ሆኖ ለብኑ መርከዝ ባይቀርብና በአጋጣሚዎች ወደ መርከዝ ባይገባ በፋዘርግ መግፋት አሁን ላይ የት እናገኘው ነበረ? ምን አይነት ኢስሐቅ ይሆን ነበረ ብለህ ታስባደስ? የሞተ ኢስሐቅ የማይታወቅ ኢስሐቅ ነው። ስለ ህይወት ነገርኩ። ህይወት የሚባለው በእንደዛ ነው። ያልተኖረ ህይወት ነው የሚባለው። በቃ ያልሆነ እዚህ ቦታ ላይ አልገኝም። አልሐምዱሊላህ የሆነ እንትን በቃ ዝም ብሎ መናቢሱ እ ምቀር ይመስለኛል አልሐምዱሊላሂ ለእኔ ቁርአኔ ነው ህይወቴ ያ ነገር ባይሆን ብዬ ሳሰበው ትንሽ ከሚገርም አሁን እነዚህ ቁርአን የሚባለውን ነገር ስትይዝ የዲን እኮ ዲን ላይ ያለ ነገር ጫፉን ነገር እንኳን ስትይዝ ነው ወደ ተሻለ ነገር እየገፋፋ የሚሄደው ቁርአን የሚባለው ነገር የሙእሚን ህይወቱ ነው ቢያንስ ቀን በቀን የማይቀራው ከሆነ ይሄ እንደው እኔ ከቁርኣን እኮ የበለጠ ብዙ ነገራቶች አሉ እኮ። ቢያንስ እንኳን ቁርኣን የማይቀራ ከሆነ ወዴት እንዴት ነው እስልምናውን ራሱ ሊኖረው የሚችለው ብዬ ነው ማስበው። ሌላ ኢባዳዎች ላይም ተጽዕኖ እያደረገብህ ነው ሄደው። ከቁርኣን ራክ ማለት ሰላት እንዳትሰግድ ያደርጋል። ሰላት ካልሰግድ ኮሬድ፣ ያው መንገድ ስታሉ፣ ያው እስላም ሙስሊምም አይደለህም። ሰላት ማይሰግድ ሰው እንደዛ ስለሆነ ማለት ነው። እንደዛ ነው ብዬ ማስበው። የምታስተላልፍልን ነገር ካለ ማለት ለወጣቱ በተለይ የቀራውም ቁርኣኑን ቀርቶት ዘግቶታል፣ ረመዳን ላይ ነው የሚነሳው ከሸልፉ ላይ ያልቀሩትም፣ ማለት ያልሐፈዙትም ለመሐፈዝ ጉጉት የላቸውም፣ እንደዛው ረመዳን ላይ ነው የሚቀራው። ምንም ያልቀሩትም ደግሞ ቁርኣን ለመቅራት ጁህድ ሲያወጡ አናይምና የምታስተላልፈው አጠር ያለ መልእክት ካለ በጣም ጥሩ እንትን ያነሳው አሁን እኔ ካለበት እንትን አንጻር አንዳንዴ እንዳልከው የተራዊ ብዙ ጊዜ ተራዊ ሓፊዝና ሹሩ አለ ረመን ነው የሚፈለገው የሚባል አይነት አመለካከት አለና እና ተሳሳተ የሆነ ሙሉ ለሙሉ ማለት ነው። በርግጥ እውነት ነው። ስለ እውነት ነው ስለ የምናየው ነገር ነው ዋቂዕ ነው አሁን ላይ ማለት ነው። ረመን ሲደርስ ነው ያ ልጅ የት ሄደ ምናምን የሚባሉ ከዚህ አንጻር መናገር የምፈልገው ነገር ረመን የፊዞች ብቻ አይደለም፣ ወይ ደግሞ ሓፊዝ የሚፈለገው ለረመዳን ብቻም ደግሞ አይደለም። እና ቁርአናችንም ደግሞ ምን ቀረው ለረመዳን አይደለም። አንዳንድ ሰው ልክ ረመዳን ሲመጣ እየተዘጋጀህ ነው ይለኛል። እኔ ምን እንደምዘጋጅ ለኔ አይገባኝም፣ ምን እንደምዘጋጀው። ስለ ቁርአን እየቀራህ መኖር መቻል አለብህ። ዛሬ ልትሞት ትችላለህ። ለምሳሌ ሐፈዝክ ቁርአን ሐፈዝክ ልበል ቁርአን እምታሐፍዘው የሆነ ሙሳበቃ ሲኖርብህ እንትን ሙራጃ የምታደርገው ሙሳበቃ ሲኖርብህ ወይ ተራዊህ ልታሰግድ ስትል ወይ ደግሞ ሱብሂም ልታሰግድ ሊሆን ይችላል። እዛኒ ምናምን ብልህ አይደለም የምትገበው ሁሌ ያ ነገር አንተ ጋር ሊኖር ይገባል። ቁርአን ዛሬ ተኝተህ ተኝተህ ባለበት ተነስቼ ይህን ቁርአን ቅራልኝ እስቲ ብስልህ በስነ ሰዓት መቅራት መቻል አለብህ። እንደ እኔ ህግ ነው ይሄ መሆን ያለበትም ስለሆነ ማለት ነው። ለምን ቁርአንን ሐፍዘኸዋል አማና ነው በቃ። ሳታሐፍዝ ብትቀመጥ እኮ አላህ ይጠይቀም ለምን አልሐፈዝክም አይልህም። ስለዚህ ሁሌ የሆነ የሁሌም አማና ስለሆነ ሁሌ ራስን ሬዲ አድርገህ መገኘት አለብህ። ለተራዊህ ወይ ለፈተና ምናምን አይደለም። ሁሌ መቀራት አለበት። ረመዳን ስለመጣም አይደለም። ሐፊዞች አሁን ብዙ ጊዜ አንዳንድ ሰውን ይገርመኛል እንዲህ ጓደኞች እንደዚህ ያሐፈዙ ረመዳን ሲመጣ ነው ሙራጃ ማድረጉ ይለኛል። አልሐምዱላ አላህ ይጨምርለት። ምናልባት ስለማይጠፋበት ሊሆን ይችላል፣ ግን ድክመት ነው። ሰርተፍኬት ከበስተጀርባው ስታየው ራሱ የሆነ እኮ ስንፈት አለ፣ ሰነፍነት አለ። የሆነ መቅራት እኮ ሳይኖርብህ ቀርቶ እኮ አይደለም። በወር እንትን በወርም አንዴ ልታኸትም ትችላለህ፣ ወይ በአመት አንዴም ነው። ይሄ ደካማነት ምናምን ስንፍና ምናምን ነው፣ እኔ ምለው ማለት ነው። ሁሌ መቅራት መቻል አለበት፣ በቃ ዳይማን። እንትና ዑስማን ብኑ ዐፋን ሌሊቱን ሙሉ ሲቀሩ እስከ ረፋድ በሚባለው ታይም ሲቀሩ ይቆዩና ከዛ ረፋድ ላይ ቁርኣናቸውን ዘግተው ሲነሱ ምናምን ምን ይሉ ነበር ቀልባችን ይሄ ቀልባችን ትንሽ የሆነ ባይደክም ኖሮ የሆነ ቀልብ ትንሽ ደከም ሲል የሚታወቀ የለ እንደዛ ባይሆን ኖሮ ከዚህ ቁርኣን መለያየት የሚፈልግ ማንም የለም፣ ባልተለያየ ነው ቁርኣንን ተነጥለን ባልተውን ነበር ይላሉ። እና ከዚህ አንፃር ሁሌም ቢሆን ሙእሚን ቁርኣን መቅራት መቻል አለበት። ለረመዳን እንዳልኩ ለረመዳን ወይ ደግሞ ለፈተና የሀፊዞች ችግር ነው። በብዛት የሚታይ ነገር ስለሆነ እንደዛ መሆን የለበትም። ታ ከዚህ ጋር ተያይዞ ማነሰው ደግሞ ሶሻል ሚዲያ ላይ ራሱ በተለይ ቲክቶክ ላይ፣ ኢንስታግራም ላይ ምናም ቁርአን ሲመጣ ምናምን ማንሰማ ታ ነቢያችን ዓለይሂ ሰላቱ ወሰላም እኮ ከቁርአን ቁርአንን ሲቀሩ ከሰሓቦች የበለጠ ሲሰሙ የበለጠ ይደሰቱ ነበረ። እስቲ ቁርአን ቅሩልኝ። እኛ እርሶ ላይ ወርዶ እንዴት እንቀራለን ለእናንተ ቁርአን ብለው ይሏቸው ነበር ሰሓቦች ከዛ እኔ የበለጠ ከሰው ስሰማው እደሰታለሁ፣ ይሉ ነበረ። እና ምን አለ ከዚህ ጋር በተያያዘ ቲክቶክ ላይ መሆን ኢንስታግራም ላይ ቁርአን ሲመጣ ስክሮል እናደርጋለን። አብዛኞቻችን ቀልባችን እንድንፈትሽ ይገባል። ወላሂ እንምልህ፣ ቁርአንን መስማት የሚከብድህ ቀልበህ ላይ ችግር ሲኖር ወንጀል ሲኖር ነው እንጂ ማንም ቢሆን የአላህን ሪሳላ እንትን ይሄ ችላ ብሎ የሚያሳልፍ የለም። በጣም እንዲሁም በሌላ ነገር ሲሞላ አደለ ልብህ። ለምሳሌ ቀቀልድ ነገር ከሆነ ልብህን የሞላው ቀልድ ነገር ነው የምታይው ይህን ነገር ታሳልፋለህና፣ ኢንሻላህ ይህንንም ተመልካቾቻችን እንዲይዙት እንጠይቃለን። በጣም ያለን ሰዓት እንዳለቀ እየነገሩ ነው ከካሜራ ጀርባ ያሉ ባለሙያዎች። ወንድማችን እዚህ መተህ በጣም ደስ የሚሉ ሀሳቦችን ስላካፈል እጅግ በጣም ደስ ብሎናል። ይህም ፕሮግራም እንደዚህ ሽክ እንድንል ያደረገን ቡኻሪ ብራንድ ኮሌክሽኖች ናቸው። ቤተል ታገኟቸዋላችሁ። ወንድማችን ፕሮግራሙን በከፈተልን ቲላዋ እንሻላ ፕሮግራማችን የምንዘጋ ይሆናል። በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።